በሀገር ውስጥ ዜና እንጀምራለን። በሶማሌ ክልል ሽንሌ ከተማ በደረሰ የባቡር አደጋም 15 ሰዎች ሞቱ። ትላንት ከሌሊቱ 8 ሰዓት ገደማም ከደዋሌ ተነስቶ ወደ ድሬዳዋ ሲጓዝ የነበረ ባቡር ቁልቁለት ላይ ከቆሙ ሁለት ፉርጎች ጋር በመጋጨቱ በደረሰው በዚህ አደጋም ከሞቱት ሌላም ሰላሳ የሚጠጉ መቁሰላቸው ታውቋል። ከቆሰሉት መካከል አስጊ ሁኔታ ላይ የሚገኙ በመኖራቸው የሟቾች ቁጥር ሊጨምር እንደሚችል ተገምቷል። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ በአደጋው የተሰማቸውን ሐዘን ገልጸዋል። በአፋር ክልል ገዋኔ ለስምንት ወራት ደሞዝ አልተከፈለንም ያሉ የመንግሥት ሠራተኞችና የመጠጥ ውኃ በአግባቡ እየቀረበ አይደለም የሚሉ የወረዳው ነዋሪዎች የኢትዮጵያ ጅቡቲን አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሞ ማሰማታቸው ተነገረም። የወረዳው የመንግሥት ሠራተኞች በተገቢው መንገድ ደሞዝ እየደረሰን አይደለም ይላሉ። ቅሬታው ከመልካም አስተዳደር እጦት የመጣ ነው የሚሉት ነዋሪዎች የክልሉ መንግስት ጉዳዩን ትኩረት ሰጥቶ መመልከት አለመፈለጉን ይናገራሉ። በገዋኔ ወረዳም ከዓመታት በፊት ተሰርቶ ለአገልግሎት የበቃም የመጠጥ ውሃ ፕሮጀክት ለወራት አገልግሎት ሳይሰጥ በመቋረጡ ለከፍተኛ ወጪ ተዳርገን ውሃ እየገዛን ነው፣ በቦቴ ይቀርብ የነበረው ውሃም አሁን ቆሟል ይላሉ። እናም ተገቢው ምላሽ ካልተሰጠ ተቃውሞ እንደሚቀጥሉ መግለጻቸውን ዶቼቬሌ ዘግቧል። በርካታም የመካከለኛው ምስራቅ ሀገሮች ወደ ጋዛ ሰላም አስከባሪ ኃይል ለመላክ ሀሳብ ማቅረባቸው ተነገረ። በጋዛም የተደረሰው ተኩስ አቁም መጣሱን ተከትሎ የአሜሪካ ፕሬዝዳንት ትራምፕ ታላላቅ አጋሮቻችን ያሏቸው የመካከለኛው ምስራቅ በርካታ ሀገሮች ወደ ጋዛ ወታደር ለመላክ ሐሳብ እንዳቀረቡላቸው ገልጸዋል። ሐማስ በጋዛ ተደጋጋሚ የተኩስ አቁም ጥሰት መፈጸሙን ተከትሎ ከመካከለኛው ምስራቅና በዙሪያው ካሉ ሀገራት መሪዎች ጋር ተነጋግረው ከውሳኔ መድረሳቸውን አመልክተዋል። ከኢንዶኔዥያ ውጪ ጦር ለመላክ ፈቃደኛ የሆኑትን ሀገሮች በስም ያልጠቀሱ ሲሆን ታላቅና ተጽዕኖ ፈጣሪ በማለት የጠሯት ኢንዶኔዥያ በጋዛም የሚሰማራ ሰላም አስከባሪ ኃይል ለመላክ መስማማቷን ገልጸዋል። ሐማስን በፍጥነት ማስወገድ ካልተቻለ የጋዛ የወደፊት እጣፈንታም አደጋ ላይ ወድቋል ብለዋል ትራምፕ። እዚያ ደረጃ ከመደረሱ በፊት ግን ሐማስ የተኩስ አቁም ግዴታዎቹን እንዲወጣ ትራምፕ አሳስበዋል። በፕሬዝዳንቱ የቀረበውን የሰላም ዕቅድ እስራኤልና ሐማስ ተቀብለው ተግባራዊ መሆኑን ተከትሎ የሐማስ ተዋጊዎች ለእስራኤል ያደሩ በሚል በርካታም የጋዛ ነዋሪዎችን መረሸናቸው ይነገራል። እንዲሁም እስራኤል ሐማስ በወታደሮቼ ላይ ጥቃት ፈጽሟል በሚል የአየር ድብደባ አድርሳ ከ11 በላይ ሰዎች መግደሏ መገለጹ ይታወሳል። የዩክሬንን ጦርነት ለማስቆም የሚደረግ ማንኛውም ንግግር ሁለቱም ተፋላሚ ወገኖች ጦርነት አቁመው በያዙት ቦታ እንዲቆዩ በማድረግ ሊጀመር እንደሚገባም የአውሮፓ መሪዎች ገለጹ። ውጊያ ቆሞ ሁለቱ ተፋላሚዎች ባላቸው ይዞታ ረግተው እንዲቆዩ በማድረግ የሚጀምር የሰላም ንግግር እንደሚቀበሉ ዘሌንስኪ የያዙትን አቋም የአውሮፓ መሪዎች ደግፈዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመርን ጨምሮ የ11 የአውሮፓ ሀገራት መሪዎች ውጊያ ቆሞ የሰላም ንግግር እንዲጀምር በአሜሪካ ፕሬዝዳንት የሚራመደውን አቋም እንደሚደግፉ በፊርማ አረጋግጠዋል። ሩሲያ ግን የሁለቱ ሀገራት ወታደሮች በያዙት መሬት ውጊያ ቁመው እንዲቆዩ በፕሬዝዳንት ት ትራምፕ የቀረበውን የሰላም ሐሳብ ውድቅ ማድረጓ ታውቋል። የሞስኮ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የትራምፕ ሐሳብ ጊዜያዊ መፍትሄ እንጂ ዘላቂ ሰላም የሚያመጣ አይደለም ብለዋል። ሀገራቸው የተረጋጋና ዘላቂ ሰላም ለሚያሰፍን የንግግር ሐሳብ ላይ ብቻ መሳተፍ እንደምትፈልግ፣ ያም ሆኖ የትራምፕና የፑቲን የሃንጋሪ ቀጠሮ እንደተጠበቀ መሆኑን ገልጸዋል። ሩሲያም አብዛኛውን ምስራቃዊ የሉሃንስ ግዛት ዩክሬን በበኩሏም የዶኔስክን አብላጫ ክፍል ተቆጣጥረው ሲገኙ ሞስኮ ግን ዩክሬን ከምስራቃዊ ግዛቶች በሙሉ ለቃ እንድትወጣ ትፈልጋለች። ፕሬዚዳንት ትራምፕ ዜሌንስኪን ከቀናት በፊት ሲያነጋግሩ አወዛጋቢውን ዶንባስ ግዛትን ለሩሲያ አስረክበው እንዲወጡ ዜሌንስኪን ሲያሳስቡ መደመጣቸውን ዘገቦች አመልክተዋል። ጃፓን ለመጀመሪያ ጊዜ ሴት ጠቅላይ ሚኒስትር ሾመች። የ64 ዓመቷም የሊበራል ዲሞክራቲክ ፓርቲ አባል ሳኔ ታካቺ በጃፓን ታሪክ የመጀመሪያዋ ጠቅላይ ሚኒስትር በመሆን ሥራ ጀምረዋል። ደጋፊዎቻቸው ልክ እንደ እንግሊዟ የቀድሞ ጠቅላይ ሚኒስትር ማርጋሬት ታቸር ብረቷ እመቤት በማለት የሚጠሯቸው ታካቺ በሀገሪቱ ፖለቲካም ትልቅ ተሳትፎ እንዳላቸው ይነገራል። መረጋጋት የለውም በሚባለው የጃፓን ፖለቲካም በአምስት ዓመት ውስጥ ወደ ስልጣን የመጡ አራተኛዋ ጠቅላይ ሚኒስትር ናቸው። የታካቺ ድል የመጣው ፓርቲያቸው ሊበራል ዲሞክራቲክ ፓርቲ ፖለቲካዊ ቅሌት በገጠመውና የህዝብ ተቀባይነቱ ዝቅ ባለበት ጊዜ ነው ይባላል። ጠቅላይ ሚኒስትሯም የቀዘቀዘውን የሀገሪቱን ምጣኔ ሀብት ለማነቃቃት መንግስት በተለያዩ ዘርፎች መዋለንዋይ እንዲያፈስ የሚያደርግ እርምጃም ይወስዳሉ ተብሎ ይጠበቃል። ታካቺ የጠቅላይ ሚኒስትርነቱን ስልጣን ለመያዝ በቂ ድምፅ ቢያገኙም በተገቢው ሁኔታም ሀገሪቱን ለመምራት የተቃዋሚ ፓርቲ ምክር ቤት አባላት ድጋፍ ማግኘት እንደሚያስፈልጋቸው እየተነገረ ነው።